ሰላም፣ ጤና ይስጥልኝ እንደምንላችኋል። እንኳን ተመልሰን በሰላም በዚህ ቻናል ተገናኘን። ዛሬ የምንቀጥለው የዓለም ሻምፒዮንሽፕ ውድድር አስራ ሶስተኛውን ጨዋታ ይሆናል ማለት ነው። በስራ ምክንያት ብዙ ቪዲዮዎችን ፖስት ማድረግ አልቻልኩኝም፣ ግን እንደዚሁ ጊዜ ሳገኝ ትምህርቶቹ ዲሽ የላችሁ መምጣት ቀጥላለሁ ማለት ነው። እስካሁን ድረስ አስራ ሁለት ጨዋታዎች አይተናል። ብዙ ነገር ተምረንባቸዋል በእነዚህ ጨዋታዎች። ዛሬ የምንቀጥለው አስራ ሶስተኛውን ይሆናል ማለት ነው። እነዚህን ጨዋታዎች አይተን ከጨረስም በኋላ የኢንዲየም ቴዎሪዎች አንዳንድ አዳዲስ ኦፕኒንግ ቴዎሪዎች እና ትምህርቶችን አንድ ላይ እንመለከታለን ማለት ነው። ሶ እስካሁን ድረስ በተደረጉት ጨዋታዎች አስሩን ጨዋታ ሆኔንዶፍ በመሆን አቻ ነጥብ ይዘው ነበር። አስራ አንደኛውን ጨዋታ ጉኬሽ ጨዋታውን በማሸነፍ በአንድ ነጥብ እየመራ ነበር። ዲንግ ሊረን አስራ ሁለተኛው ላይ ካምባክ ማድረግ መልሶ ጨዋታውን ወደ አቻነት አዙሮታል። በዚህ ሰዓት ሁለቱም ስድስት ስድስት ነጥብ ነበራቸው ማለት ነው። ሶ ሁለት ጨዋታ ነው የሚቀረው። ቀድሞ ሰባት ነጥብ አምስት ያገኘ ጨዋታውን ያሸንፋል። ጨዋታው በአቻነት እንዲሁ የሚቀጥል ከሆነ ደግሞ ታይብሬክ ወይም ደግሞ እነዚህ የአቻነት የመለያ ጨዋታዎች በራፒድ ሰዓቱን ከሁለት ሰዓት በማሳነስ እየቀነሱ እየቀነሱ ራፒድ ብሊት ቦሌት እያል ወደ ሾርተር ታይም ኮንትሮሎች በመውሰድ ጨዋታውን ሊጠናቀቅ ይደረጋል ማለት ነው። ወይም ደግሞ የመለያ ጨዋታ ይደረጋል ማለት ነው። ዋናው ጨዋታ ግን ዋናው ዙር የ14 ጨዋታው ዙር ሁለት ዙሮች ይቀሩታል ማለት ነው። ይሄ 13 ጨዋታ ነው። በዚህ ጨዋታ ኩኬሽ ዶመራዡ ነጭን ሲዝ ዲንግሌሪያን ጥቁርን ይዘው ነው የጀመሩት ማለት ነው ነው በዚህ ጨዋታ ጉኬሽ በኢፎር ጀመረ። ጨዋታው ናቹራሊ ኢፎር። እስካሁን ድረስ ከዚህ በፊት በነበረው ጨዋታ ጉኬሽ ሲጫወት ሁለቴ ዲንግ ሊረን ምላሹ ፍሬንች ዲፌንስ ነበረ ነው በዓለም ሻምፒዮንሽፕ ውድድሮች ብዙ ጊዜ ፍሬንች ዲፌንስ የተለመደ አይደለም። ከዚህ ሞር አግሬሲቭ የሆኑ ብዙ ላይኖች አሏችሁ። ግን ዲንግሊረን ፍሬንችን በደንብ ፕሪፔር አድርጎ ነው የመጣው ማለት ነው። ብዙ ሰው ኤክስፔክት ስለማያደርግ ይህንን ጨዋታ ኮኬሽ ዝግጁ ስላልነበረ በሚል አይ ቲንክ ይሄ አሳምፕሽን ነው። ኦፍ ኮርስ ዲንግሊረን ፍሬንችን ነበረ ሲጫወት የነበረ ሰው በዚህ ሰዓት ኢማጅን የዓለም ሻምፒዮንሽፕ ውድድር ላይ ናችሁ ሁለት ጨዋታዎች ላይ ዲንግሪያን ፍሬንች በመጫወት ሶሊድ የሆነ ጨዋታ ተጫውቷል። ስለዚህ ጉኬሽ ሞስት ላይክሊ ኢፎርን እየተጫወተ ከሆነ ዲንግሌሪያን ፍሬንችን እንደሚጫወት አውቋል ማለት ነው እና ሂወዝ ራይት ዲንግሌሪያንም ለኢፎር ተዘጋጅቶ የመጣው በፍሬንች ዲፌንስ ነው። ይህንን የዲፌንስ ቲዮሪ ማጥራት ለምትፈልጉ ቻናሉ ላይ በደንብ የተሟላ ትምህርት አለ እዚህ ኦፕኒንግ ላይ ይህንን ትምህርት መውሰድ ትችላላችሁ። ጥቁር በጣም በፍሬንች ዲፌንስ በጣም ሶሊድ የሆነ ዲፌንስ ነው። ብሬክ ለማድረግ የሚከብድ ዲፌንስ ነው። ግን ለጥቁር ፓሲ የተሻሉ አማራጮች አሉ። ስፔሻሊ ሃይ ሌቭል ጨዋታ የምትጫወቱ ከሆነ ማለት ነው። ሶ ጉኬሽ ገብቶታል፣ ፍሬንች ሊጫወት እንደሚችል እና ለሱም ራሱን አዘጋጅቶ ነው የመጣው ማለት ነው ለፍሬንች ዲፎር ፕሮፐር ምላሽ ዲ ፋይቭ ከዛ በኋላ ናይቱን ሲ ናችራሊ ጋር ብዙ ጊዜ ወይ ኤክስቼንጅ ወይም አድቫንስ ቪሬሽን አላችሁ። እነዚህ አይነት እና የናይት ቪሬሽኖች ስቲል የተለቀቁ ናቸው። ሶሊድ ሙቭ ናችራሊ ጀስት ሲምፕሊ ዲፌንድ ማድረግ ኢኒሻሊ የምታረጉት። ግን አይዲያው ምንድን ነው ሁሌ ፍሬንች የምትጫወቱ ከሆነ ይሄ ፖል ነው ባትግራም እንደሚሆን ነው። እዚህ ጋር ናይቱን ዴቨሎፕ አደረገ። ካውንተር አታክ ታደርጋለች ሞስትሊ ኢን ፍሬንች ዲፌንስ። ይሄ ናይት ዴቨሎፕ ሲያደርግ ሁሌ አታክ ማድረግ ኢትስ ቴሪ። ናይቱን መለሰ። ኩኬሽን ናይቱን ወደ ኢቱ በማምጣት አሁን ከዚህ ሆኖ ይሄንን ፖን ለመደገፍ ራሱን እያዘጋጀ ነው ማለት ነው። አይዲያው ምንድነው? ፍሬንች ዲፌንስ ላይ ጥቁር ሁሌ ታርጌት የሚያደርጋት የዲፖ ናችሁን ነው። ስለዚህ በተቻለው አቅም ይችን ፖን ፕሮቴክት ማድረግ የፍሬንች ዲፌንስ ቴሪው እንደምታዩት ከሆነ በሲፋይፍ ካውንተር አታኪንግ እዚህ ጋር በፖኑ ፕሮቴክት ማድረግ፣ ቅድም እዚህ ጋር ይሄንን ናይት እንደ አዲሽናል ፕሮቴክተር ለማድረግ አንዱ የምትጠቀሙት አንዱ የምትጠቀሙት ኮንሴፕት ይሄንን ነው ማለት ነው። ለዚህ ምላሽ ሲምፕሊ ሲ5 በመጫወት አሁን ናይቱን አሸሸዋል። ናይቱን ፕሮጀክት ያደረገ ነው ፖን ፕሮጀክት ያደረገ ነው። እዚህ ጋር አዲሽናል አታክሩን ፖን እና አንዱ የመጀመሪያው ሰርፕራይዝ የመጣው ኢ5 ላይ ነው። ናችዋል። እዚህ ጋር ቤስት ሙቭ የሚሆነው የፍሬንች ፕሌየር ወይን ናይት ዴቨሎፕ ታደርጉና ፕሮጀክት ማድረግ ነው። አይዲያው ለምን ሁሉ ነገር ሰርኩሌት የሚያደርገው ወይም ደግሞ አቴንሽን የሚሆነው እዚህ ዲፖል ላይ ስለሆነ ማለት ነው። ግን እዚህ ጋር ኤስሪን ተጫወተ። ኤስሪን ስፔስፊካሊ ለምን ተጫወተ ብትሉን አም ኖት ሹር፣ ግን ሰስፔክት ማድረገው ሁለት ነገር ነው። አንደኛው የመጀመሪያው ጨዋታ ላይ ተመልሰን ማየት የምንችል ከሆነ ዲንግ ሊረን ብዙ ጊዜ በኩዊን ሳይድ ይህን ፖን ፑሽ እያደረገ አገኘው ነበር ዋና ሀሳቡ ሜይ ቢ ሊሆን የሚችለው የዲንግን ፖን አድቫንስመንቶች በአጭሩ ከአሁኑ ለመቅጨት ሊሆን ይችላል። ሁለተኛ ኦፕሽን ደግሞ ይህንን ፕሪፔር ማድረግ ሊሆን ይችላል። ቢፎርን ተጫዋታችሁ ቱሳም ኤክስቴንት ይህንን የዚህን ፖን እዚህ ላይ ያለውን ፕሬዥር ወደዚህ ሽፍት የማድረግ ሀሳቡ ሊሆን ይችላል። ግን ስቲል ክሊር አይደለም። ኤስሪ ወዘ ሰርፕራይዝ ሞ በዚህ ሰዓት ዲንግሊሪያን ጃስት ሲምፕሊ ቢሸፑን ወደ ሰን በማምጣት ካስል ማድረግ ራሱን እያዘጋጀ ነው። እዚህ ጋር እንዳልኳችሁ አሁን ስ ቢሸባችሁን ጋር በማምጣት ይህን ፖም ኢፌንድ በማድረግ ዴቨሎፕ ማድረግ እና ፋይናሊ ዲንግሊሪን ይሄንን የናይት ሙቭ ሲጫወት፣ ስቲል ናቹራሊ ክሊር አይደለም ይሄንን ናይት ለምን እንዳመጣው ግን ሜቢ ስ ጀነራ ይዲዮ ምንድን ነው፣ እነዚህን አድቫንስመንቶች ጀስት ሲምፕሊ ኮንትሮል ለማድረግ ሊሆን ይችላል። ሶ በዚህ ሰዓት ለጉኬሽ አሁን ጥሩ የሆነ ፖንቼን ክሬት አድርጓል። ጥሩ ዲፌንስ አለው። ሲምፕሊ ፒሶቹን አክቲቭ ማድረግ ነው የሚፈልገው። ሶ እዚ ጋር እንደምታዩት ከሆነ ለኩኑ አክቲቭ የሆነ ዳያጎናል ከፍተዋል። ፒሶቹ እንዳሉ ታርጌት እያደረጉ ያሉት ኪንግ ሳይዱ ነው። ኩዊን ሳይድ ኦፍኮርስ ካስል እንደማያደርግ ግልጽ ነው። ጥቁር ብዙ ዊክነስ ሰዎች ወይም ደግሞ ብዙ ስኩዌሮች ኦፕን ስለሆኑ በኪንግ ሳይድ ካስል ማድረጉ አይቀርም። ስለዚህ ካሁኑ ፒሶቹን ስምፕሊ ነጭ ኮርዲኔት ማድረግ ይችላል። ስለዚህ ኩዊኗን እዚህ ማምጣት፣ ናይታችሁን እዚህ ማምጣት፣ ኢቨን ይሄ ቢሸፕ ራሱ እዚህ መምጣት ይችላል በኋላ ካስል ካደረገ ማለት ነው። ብዙ አማራጮች አሉት። ስለዚህ ጉኬሽ በጣም ሶሊድ የሆነ አክቲቪቲ ክሬት እያደረገን ያለው ማለት ነው። እዚህ ጋር ፒስ ኤክስቼንጅ ያደረግን እና እንደምታዩት ከሆነ ይሄንን ስኩዌር ኮንትሮል ለማድረግ እና ካውንተር አታክ ኢንተ ቢሸፕ ሶ እዚህ ጋር ያን ያህል ብዙ ኢንቲዩቲቭ የሆነ አይዲያ አይደለም። ምንድነው ይሄንን ናይት ዝም ብላችሁ ፎሎ ብታደርጉት ሲምፕሊ አትሊስት ወደ አራት ሙቭችን አድርጓል ማለት ነው። አራት ዴቨሎፕመንት ሙቭችን አድርጓል እንደምታዩት ከሆነ እና አፍተር ዚስ ሙቭ ሲምፕሊ ጉኬሽ የሚጠበቅበት ጀስት ካብቸር አድርጎ መቀጠል ይችላል። ችግር የለበትም። ቢሸፕ ፔሩን ለጥቁር አሳልፎ ሰጥቷል። ኦፍኮርስ ግን ምንም ያን ያህል ብዙ ዲፍረንስ የለውም የእሱን ብዙ ያቃጠለውን ቴምፖ እናንተ በአንድ ዴቨሎፕመንት እንዲሁም ኪንጉን ካስል ለማድረግ ሬድ እየሆናችሁ ማለት ነው። ቱሳሜክሴንት እዚህ ጋር ሞር ጥቅም ጥቅሞ ያመዘነው ለነጭ ነው እንጂ ለጥቁር አይደለም ማለት ነው። እዚህ ጋር ፋይናሊ ናይቱን ወደ ኢቱ፣ ስፔሲፊካሊ የጂ ናይቱን ወደ ኢቱ በማምጣት ካስል ለማድረግ ሬዲ ሆነ ማለት ነው። ናው በዚህ ፖዚሽን ላይ ቅድም ያልኳችሁ ኮንሴፕት ይሰራል። ኤንጂኑም እዚህ ጋር የሚፈልገው ጂፎርን እንዲጫወት ነው። ለምን? ሲምፕሌን ካስል ካደረገ በኋላ ናይታችሁን ዴቭሎፕ ታደርጋላችሁ። እዚህ ጋር ጂሲክስ ተጫውቶ ሜት ፕሮጀክት ያደርጋል እና ያው ካፕቸር ማድረግ አይችልም። እስቲል ፒንድ ነው። ፕሬዥር ወዲያውን መፍጠር ይችል ነበረ። ጉኬሽ ኩዊኑን ወደ ጂፎር በማምጣት አክቲቬት ማድረግ ቢችል ማለት ነው። ግን አክቲቬት አላደረገም። ናይቱን በኢቱ በኩል አክቲቬት ለማድረግ እና ሞስት ላይክሊ አላማው ወደ ሲስሪ ለመውሰድ ነው ማለት ነው። ግን ስቲል ጨዋታው ላይ ማንም ሲግኒፊካንት የሆነ አድቫንቴጅ ስቲል የለው ማለት ነው። በዚህን ሰዓት ዲንግሊን ቢ ፋይፍን በመጫወት በኮሚሳይ ፕሬዥር ክሬይት ለማድረግ እየሞከረ ነው እዚህ ጋር ሁለት ነገር መጫወት የነበረበት የሚለው ኤፍሲክስ ነው። ይህንን በመጫወት አገኝ ነቨር ፕሌይ ኤፍሲክስ ግን ምንድን ነው አላማው? ካፕቸር ካደረጋችሁ ቢሸፉ ሞር አክቲቭ የሆነ ስኩዌር ይዛል። ሴንተር ዶሚናንሳችሁ ትንሽ ጠንከር ያለ ይሆናል ማለት ነው። ኩዊኑ አክቲቭ ትሆናለች፣ ትንሽ አክቲቪቲ ጥቁር የሚኖረው ነበር ማለት ነው። ሶ ይሄንን አድቫንቴጅ ሲዝ አላደረገም እና ቢ ፋይቭን ተጫወትን ነው። የቢ ፋይቭ ሌላ ትልቁ ኢሹ ሁለተኛው ነገር ምንድን ነው? እዚህ ጋር የዚህ ናይት አንዱ ፕሮቴክተር ቢፖኑ ነበረ። አሁን አድቫንስ ስታደረጉ ይሄ ናይት ፕሮቴክሽን ወይም ደግሞ ፕሮቴክት የሚያደርገው ምንም አይነት ፒስ የለም ማለት ነው። ሶ ሞስት ላይክሊ ፖሽ በማድረግ እነዚህ ፖኖች ላይ ትንሽ ጫና ለመፍጠር ነው እየፈለገ ያለው ማለት ነው እና ቀስ ብሎ ናይቱንም ወይም በዚህ ወይም በዚህ ስኩዌር ትንሽ የሆነ አክቲቪቲ ክሪኤት ለማድረግ እየሞከረ ሊሆን ይችላል። ግን ቢ5 ተመራጭ አልነበረም እዚህ ጋር። ሲምፕሊ ጉኬሽ ካስልስ ዲንግ ሊረንም ካስል አደረገ። እንዳልኳችሁ ናይቱን በሲስሪ በኩል አክቲቪቲ እያደረገን ያለው ሩኩን ወደ ቤት በማምጣት ሞር ዚፖን ሞር ተጨማሪ ድጋፍ ክሪኤት ለማድረግ ይሄንን ስኩዌር ላይ በጣም ጠንካራ የሆነ አክቲቪቲ ክሬት ለማድረግ ኮንሳይድ ፕሬር ለማድረግ እየሞከረ ነው ያለው ማለት ነው። ንግሪን እዚህ ጋር አሁን ኤች ፋይፍን ተጫወተ ማለት ነው። እዚህ ጋር ኤች ፋይፍን አሁን መጫወቱ ስቲል ሶሊድ ሙቭ አገኝ ለምን አት ዘ ኤንድ ኦፍ ዘ ደይ አይዲያው እነዚህን ፒሶች እዚህ በማምጣትና ኪንጉ ላይ ፕሬር መፍጠር ነው አላማው እዚህ ጋር ኤፍ ፋይቭ እዚህ ጋር ኤፍ ፎር ቢጫወት አይ ሚን ኤፍ ሲክስን ቢጫወት ብዙ ልዩነት አልነበረውም። ጀስት ሴንትራል የሆነ ፕሬዥር ኬት ለማድረግ ነው እዚህ ጋር ካፕቸርስ ካፕቸርስ እና የድንግ ቢሸፕ ትንሽ አክቲቪቲ እየታየበት ይገኛል። ኤንድ ፋይናሊ እዚህ ጋር ኩዊን ቱ ኤፍ ስሪ በመጫወት ጉኬሽ ኩኑን አክቲቭ አደረገ ነው። እዚህ ጋር ትንሽ መጠንቀቅ አለብን ሜቢ በኋላም መለስ ብለን የምናየው ነገር ይሆናል። ብዙ ጊዜ ኩናችሁን እንደዚህ ፒንድ የሆነ ነገር ላይ ወይም ደግሞ በትክክለኛው አሮ ባሰምረው ይሄ ሩክ ቀጥታ ላይን ኦፍ ሳይት አለው እዚች ኩን ላይ ነው። በዚህ ፖዚሽን፣ ሌትሴ እነዚህ ሁለት ፒሶች፣ ይሄ ቢሸፕ እና ይሄ ፖን እዚህ ቦርድ ላይ ባይኖር ትልቅ ብለንደር ኩን ሉስ አደርጋላችሁ። ለምን ራሳችሁ ፒነብል የሆነ ፖዚሽን ላይ ነው የከተታችሁት። ይሄ ቢሸፕ ይህንም ፎን ካፕቸር አድርጎ ቼክ ማለት ከቻለ ንጉሳችሁን ግዴታ ማስመለጥ አለባችሁ። ንግስቲቷ ሉስ ታደርጋላችሁ። ስለዚህ በጣም ታክቲካል የሆነ ሙቭ መጠንቀቅ አለብን፣ እንደዚህ አይነት ፖዚሽን ላይ ማለት ነው። ግን ሀሳቡ እሱ አይደለም። የኩን ቱ ኤፍስሪ ዋና አላማው ምንድን ነው? ሲምፕሊ ቅድም የቢፖኑ ፕሮቴክት ማድረግ ያቁመውን ናይት ካውንተር አታክ ማለት ነው። እዚህ ጋር ሌት ሴይ የሆነ ነገር በልቼ ዲስከቨሪ አለኝ አይሰራም ማለት ነው። ሲምፕሊ ስ ኩማ ናይት ካፕቸር አርጋ ጨዋታት መቀጠል ስለምትችል ብለንደር አይደለም። ግን ሁሌ ተጠንቀቁ ፒሶቻችሁን ስፔሻሊ እንደዚ አይነት ኢምፖርታንት የሆኑ ፒሶችን ፒነብል የሆነ ፖዚሽን ላይ ማስቀመጥ ተገቢ አይደለም፣ ግን ኢን ዚስ ኬዝ ግን ሶሊድ የሆነ ነገር ነው። ሲዘ ሶሊድ አይዲያ ቢሸፑ የትም ሄደ የት ይሄ ናይት አታክ እየተደረገ ነው ያለው። ሶ በዚህን ሰዓት በጣም ስሊክ እና ስማርት የሆነ ጨዋታ ነው። ኩዊን ዋን ወደ ኢኤት በማምጣት ሁለት ነገር፣ አንድ ይሄንን ናይት ፕሮቴክት እያደረጋችሁ ነው ያላችሁት። ሁለተኛ ነገር እዚህም ናይት ላይ አዲሽናል አታከር ኢቺ ኩዊን ፎር ኤኒ ሪዝን የሆነ ቦታ ብትሄድ ይህንን ናይት ፕሮቴክት ማድረግ ካቆመች ካፕቸር አድርጋችሁ መቀጠል ትችላላችሁ ማለት ነው። ስለዚህ እንደዚህ ዲፌንሲቭም፣ የሆነ ኦፖነንታችሁንም እንዲያስብ የሚያደርግ ወይም ፕሬዠር የሚያደርግ ሙቭ መጫወት አሪፍ ነው። ስለዚህ ዲንግሊያን ሶሊዲዮን ሙቭ እና እዚህ ጋር ናይት ካፕቸርስ ሩክ ካፕቸርስ አሁን ኩኗ ተመለሰች ማለት ነው። እንደምታዩት ከሆነ ስቲል ጨዋታው ላይ ማንም ጠንካራ የሆነ ፖዚሽን አልያዘም። ሁለቱም አቻ ነው። ኢንጂኑን ኦን አድርጌ ብታዩት ወደ ዜሮ ነጥብ ሁለት አካባቢ ስላይት በጣም ስላይት አድቫንቴጅ የማትሉትን ነገር ለነጭ ነው እየሰጠ ያለው ማለት ነው። ከዚህ ፖዚሽን በኋላ ሲምፕሊ ኩኑን ወደ ኢ ሲክስ ለማምጣት አክቲቬት እያደረገን ያለው እዚህ ጋር ኤፍ ስሪ ኤፍሪን ኤክስፕሌን አርገትሎ ማድረግ የምችል አይመስለኝም። በጣም አድቫንስ የሆነ ሙቭ ነው። ክራን ማስተሮቹ ጥሩ የሆነ እንደሆነ ተናግረውለታል ኮሜንታሪዎች ላይ። ምንድነው ጀነራል አይዲያ ምንድነው? ጀስት እዚህ ዳያጎናል ላይ ያለ ምንም አይነት አታ ከዚህ ቢሸብ መጣ ፕሮቴክት ማድረግ ይችላል ማለት ነው። ሲምፕሊ ላይት ስኩራችሁ ላይ ራሳችሁን ማጠናከር ነው። ለምን ዳርክ ስኩር ቢሸፕ ጥቁር ስለሌለው ይሄ ክፍተት ክሪቲካል አይደለም ብዙ። ስለዚህ ጥሩ ሙቭ ነው። ጀነራል ስፒኪንግ ለነጭ ላይት ስኩር ቢሸፑ የሚያደርገውን ስራ ኮምፕሊመንት የሚያደርግ ሙቭ ነው ማለት ነው። በዚህን ሰዓት ሲምፕሊ ወደ ኤፌት እዚህ ጋር ሩኩን ወደ ዲ ዋን ኤንድ ፋይናሊ ጥቁር ናይቱን ወደ ኢሰበን መለሰ። ናው በዚህ ፖዚሽን ላይ እዚህ ጋር ኢሰበንን ብለንደር ማትሉትን ግን ብዙ ሰዎች ታክቲካል ብለንደር ብለው ነው እያሰቡ ያሉት። ምንድን ነው ሀሳቡ? ይሄ ናይት ቅድም እንዳየነው ኢተስ ዊክነስ ፕሮቴክት የሚያደርገው ፒስ የለም። ስለዚህ ሳምሃው ወይን የሆነ ቢሸፕ አክቲቤት ማድረግ አለባችሁ። ግን ይሄ ናይት አንድ ሲያደርግ የነበረው እዚህ ፖል ላይ እና እዚህ ስኩዌር ላይ ስፔሲፋሊ እዚህ ስኩዌር ላይ ጠንካራ የሆነ ኢንፍሉዌንስ ወይም ደግሞ ተጽዕኖ እያደረገ ነበረ። አሁን እዚህ ጋር ይህንን ናይት ወደ ሴፍቲ ማሸሹ ለነጭ አንድ አድቫንቴጅ ሰጠው። እሱም ኢሚዲያትሊ ኬሽ ያገኘ ምንድን ነው ቢሸፕ ቱ ኤፍ ፎር። ናው ኤክሰርሳይዝም እንዲሆናችሁ ሚቢ እዚህ ጋር ፖዚሽኑን ፖዝ አድርጋችሁት ለምን ጥቁር ይሄንን ቢሸፕ መውሰድ እንደማይችል እንደምታዩት ኮል ይሄ ቢሸፕ ፕሮቴክት ታደርጋለ። ለምን ይሄ ሩክ ይሄንን ቢሸፕ መውሰድ እንደማይችል ቪዲዮን ፖዝ አድርጋችሁ ለማግኘት ሞክሩ። እሺ ከተመለስን እዚህ ጋር ጥቁር ይሄንን ከወሰደ በጥቁር በኩል ይተፈላል ኢሚዲያትሊ ሉዚንግ። ለምን ኩዊንዋ ወደ ኢፋይ በመምጣት እነዚህን ሁለት ሩኮች ፎርክ ማድረግ ትችላለችና ጥቁር አንድ ሩክ ሉዝ ያደርጋል፣ ለቢሸፕ ማለት ነው። ስለዚህ ማንንም ይህንን ጥቁር ተመለሰ፣ ይህን ካፕቸር ማድረግ ትችላለች። ሁለቱንም አንድ ሴም ታይም ፕሮቴክት ማድረግ የሚችልበት አቅም ጥቁር የለውም ማለት ነው። ስለዚህ ይሄን ካፕቸር እዚህ ጋር ይሄንን ካፕቸር ማድረግ ለጥቁር ብለንደር ነው። ኦፍኮርስ ዲንግላይን ይህን ብለንደር አላደረገም። እዚህ ጋር ያለውን ሲምፕሊ ይህንን አታክ ጀስት ኢቬድ ያደረገው ማለት ነው ሩኩን ወደ ቢሴክስ በማምጣት ለዚህ ምላሽ ሲምፕሊ ካውንተር አታክ የሚበሩ ከጌን ሩኩ መልሶ ቢሾፑን ካውንተር አታክ ን ቢሾፑ ፋይና ወደ ዲሲክስ ተመልሶ ናይቱን ፒን እያደረገው ነው። ቱ ዘ ሩክ እዚህ ጋር ሩኩ ከፒኑ በመውጣት እና ናይቱን ፕሮቴክት በማድረግ ወደ ኢ8። በዚህን ሰዓት ጉኬሽ የተወሰኑ አማራጮች ነበሩት። በዚህ ፖዚሽን ላይ ቅድም እንዳልኳችሁ እዚች ጋር ይሄንን ናይት መለሳችሁ እና ይህንን ናይት ከመለሰ በኋላ አድቫንቴጁ ለነጭ በጣም አመዝኗል። ኢንጂን ኤቫሉዌሽኑ ስፔሻ አፍተር ሩክም እዚህ ከመለሰ በኋላ እና እዚህ ፒን ላይ ከመጣም በኋላ ወደ አንድ ነጥብ አንድ አካባቢ ፕላስ ዋን ፖይንት ሆነ አካባቢ ኢንጂን ኤቫሉዌሽን የስቶክ ፊሽ ሲክስቲን ኢንጂን አድቫንቴጅ የሚሰጠው ለነጭ ነው ማለት ነው። ስላይት የሆነ አድቫንቴጅ ነጭ አለው። ጉኬሽ በዚህ ሰዓት የተለያዩ አማራጮች አሉት። ኤንጂኑ ሁለት አማራጮች የሚለው አንደኛው ጀስት ሲምፕሊ ይህን ሮክ እዚህ ጋር ደብል በማድረግ እዚህ ላይ ሞር ፕሬዠር ክሬት ማድረግ እና ተሰከንድ ደግሞ ጀስት ሲምፕሊ ቢሸፑን ሪትሪት ማድረግ እና ያንን አታክ ወይም ደግሞ የዚህን ቢሸፕ ተጽዕኖ ሰስቴን ማድረግ ነው። ከሁለት አንዱ መጫወት ውድ ሃቭ ቢን ጉድ ሙቭ። ይሄንን ብትጫወት አክቹዋሊ ይሄ ሞሮፍ ወደ ኢኳል ፖዚሽን የመልሰው ወደ ዜሮ ነጥብ አራት ዜሮ ነጥብ አምስት አካባቢ ስቲል ስላይት አድቫንቴጅ ለነጭ ይሰጣል። ይህን ከተጫወትኩኝ ግን የአንድ ነጥብ አንድ አድቫንቴጁ ስቲል ይዞ መቀጠል ይችላል ማለት ነው። በዚህም ፖዚሽን ጉኬሽ ይህንን ናይት ኤክስቼንጅ አደረገ እና እንደምታዩትም ከሆነ ኢናክዩሬሲ ነው ብሎ ሊቼስ እዚህ ጋር ታጊ ያደረገው። ይሄ ለነጭ አይጠቅሙም። ምንድነው አጌን አይ አንደርስታንድ ሞስት ላይክሊ ምንድነው ሀሳቡ፣ ሌሎቹም ቼስዝን አናላይዝ የሚያደርጉ ሰዎች ምንድነው የዚህ ናይት አክቲቭ መሆን በጣም ክሪቲካል የሆኑ ስኩዌሮች ላይ ራሱን ዴቨሎፕ ማድረግ ይችላል እና ስሎሊ ጥቁር የሆነ ኢኒሼቲቭ እያያዘ ሊመጣ ይችላል በሚል በዚህ ሕሳቤ ይመስለኛል ስቲል ሲዛን አሳምፕሽን ጉኬሽ ጀስት ሴፍሊ ሄደ ለመጫወት ጀስት ናይቱን ትሬድ አደረገ ማለት ነው። ለቢሸፑል ለናይት ትሬድ አደረገ ማለት ነው እና የነበረውን አድቫንቴጅ መልሶ ሉዝ አደረገ። ጨዋታው ተመልሶ ወደ አቻነት አመዝኗል ማለት ነው። እዚህ ጋር ኩኑን አክቲቭ ለማድረግ ሞከረ። ጀስት ይህንን ዊክነስ ኩኗ እዚህ ጋር ፕሬር እያደረገች ያለችን ፖን ሲምፕሊ ፖን ፕሮቴክት ማድረግ ፖን አድቫንስ በማድረግ ፕሬር ማድረግ ቴክስ፣ ቴክስ እዚህ ጋር ቼክ እና ሩኩ ላይ ፕሬር ክሬት ማድረግ ሲምፕሊ ጀስት ዲንግሪን እዚህ ጋር ትሬድ ማድረግ ነው የሚፈልገው ስለዚህ ምንም አይነት ብዙ አድቫንቴጅ የላችሁም። ቴክኒካሊ ስፒኪንግ ስለዚህ ጉኬሽ ስቲል አቻነት አልፈለገም። ስለዚህ ወደ ሲ5 በመሄድ ሶሊድ የሆነ ሙቭ ካውንተር አታኪንግ ይሄንን ቢሸግ ማለት ነው እዚ ጋር መልሶ ሩክ እዚህ ጋር ፕሮቴክት ማድረግ ሶ ባይ ዘ ዌይ እዚህ ጋር ይሄንን አታክ ስላችሁ አገን ኩዊኖ ፕሮቴክት እያደረገች ነው ግን ትልቁ ትሬድ ምንድነው እዚህ ጋር ዲስከቨር ያለ ኩዊኖ ሙቭ ስላደረገች ለዚህ ሩክ ላይን ኦፍ ሳይት ክሬት አድርጋለች ሶ ይሄ ሩክ እዚህ ጋር መጥቶ ቼክ እና ይሄንን ቢሸፕ ካፕቸር ማድረግ ይችላል ማለት ነው ስለዚህ ታክቲካል የሆነ አታክ ነው ሲምፕሊ ድንግሊን። ኦፍ ኮርስ ይሄንን ብለንድን አላደረገም። ወደ ኢት ሩክ በመለስ ቢሸጥ ፕሮቴክት እያደረገን ያለው ካምሰራታችን ደ ኩዊን ኩዊን ዋ እዚህ ጋር ሁለት አማራጭ አላት። አንዱ መሸሽ ነው ሲምፕሊ ዋይል ይሄንን ሩክ ስቲል ፕሮቴክት እያደረገች ማለት ነው። ሁለተኛው ኩዊንዋ ትሬድ ማድረግ ይችላል እዚህ ጋር ሲምፕሊ ሁለት ሩክ ለአንድ ኩዊን ትሬድ ማድረግ ይችላል። ድንግሊን this is a common ምንም አድቫንቴጅ ሁለቱን ጌና ያደርጉ ቴክኒካሊ አንድ ሩክ ቫሊዩ የሚደረገው እንደ አምስት ፖን ነው። አንድ ኩን እንደ ዘጠኝ ፖን ነው። ሶ አንድ ኩን ለሁለት ሩክ ማለት ዘጠኝ ሳክሪፋይስ አድርጋችሁ አስር ጌም ማድረግ ማለት ነው። ግን ኤንድ ጌም አካባቢ ኩኖች እስፔሻሊ ኦፕን የሆነ ቦርድ ካገኙ በጣም ጠንካራ ሊሆኑ ስለሚችሉ ብዙ ላይ መከር ይችላል። ግን ኦን አ ሀይ ሌቭል ዲንግ ሊረን ይሄን በደንብ ተዝናንቶ ራሱን ፕሮቴክት ማድረግ ወይም ደግሞ ዲፌንድ ማድረግ ይችላል። በሁለት ኮሽ ማለት ነው። ግን በዚህ ፖዚሽን የተጫወተው ዲንግ ሊረን ኩዊን ቱ ኤፍ ሰቨን እና እንደምታዩትም ከሆነ ሚስቴክ ነው ነው እያለን ያለው ኤንጅኑ ቅድም ያሳየኋችሁ ቬሪዬሽን። ይሄ ማለት እዚህ ጋር ኩኑን ከማሸሽ ይልቅ ሲምፕሊ እዚህ ጋር ይሄንን ትሪድ ማድረግ ሞር አቻነት ይሰጠው ነበረ፣ ግን ዲንግ ሊረን እዚህ ጋር ኩዊኑን በማሸሹ ብቻ ኦልሞስት ሁለት ነጥብ ሁለት አካባቢ ፕላስ ፖይንቱ ለነጭ ነው አድቫንቴጅ እየሰጠ ያለው። ሶ እዚህ ጋር ምንድነው ሲምፕሊ ሀሳቡ ትልቅ ክሪቲካል የሆነ ዊክ ነሳሉ ይህን ፖዚሽን መጫወት እናየዋለን። ጉኬሽም ዘሎ የመጣለት ሀሳብ እሱ ነው፣ ግን ፕሮፐርሊ ሀንድል ከተደረገ ይሄ ሙቭ ሶሊድ የሆነ ሙቭ ነው። ናው ጉኬሽ እዚህ ጋር መጀመሪያ እሱ የተጫወተውን ላሳያችሁ ሲምፕሊ ናይቱን ወደ ኢፎር ነው ያመጣ። ናይቱ ኢፎር ወዲያውኑ የነበረውን አድቫንቴጅ መልሶ ሁሉዚ ያደርጋል። ለምድነ ሁሉ የሚያደርገው ጀነራሊ ስታዩት ት ሜክስ ሴንስ ኢፎር መምጣቱ ምንድነው ሀሳቡ? ሲምፕሊ እዚህ ስኩዌር ላይ ከመጣ አራት ፒሶችን ካውንተር አታክ ማድረግ ይችላል። ትልቅ የሆነ ፎርክ ነው ይሄ። ሶ ቢሻፕ እንኳን ያለውን ብታዩት ይሄ ማሲቭ የሆነ አድቫንቴጅ ነው። ኢሚዲየትሊ ቢያንስ አንድ ሩክ ለአንድ ናይት ሞስት ላይክሊ ትሬድ ማድረግ የሚችልበት ኦፕሽን ሰጥታችሁታል ማለት ነው። በዚህም ሰዓት ለምን ሚስቴክ እንደሆነ ወይም ደግሞ የነበረውን አድቫንቴጅ ለምንድ ነው የሚያደርስ ሲደረገው እናያለን። ግን መጀመሪያ ምንድን ነው መጫወት የነበረበት መጫወት የነበረበት እዚ ጋር ሶሪ ልበልሳችሁ፣ እና እዚ ጋር መጫወት የነበረበት መጀመሪያ ሩኩን ትሬድ ታደርጋላችሁ። ኩኖ ከወሰደች በኋላ አሁን ይፎር መጫወት ትችላላችሁ። በዚህ ሰዓት ያንን ካውንተር ማድረግ አለበት። እዚህ ጋር ቱሳም ኤክሴንት የሆነ አክቲቪቲ ነጭ ይዞ መቀጠል ይችላል ማለት ነው። ኤንጂኑ የሚፈልገው ይሄንን ነው። እዚህ ጋር ግን ልመለሳችሁና እና ለምንድ ነው የጉኬሽ እዚህ ጋር ይሄ አታክ ለምንድነው ነው የማይሰራው የሚለው ዲሲዥን ስሆነ ወይም ደግሞ ያንን ጨዋታ ስለሆነ የተጫወቱት። እዚህ ጋር ሲምፕሊ ሶሊድ የሆነ ሞቭ ከዲንግሪያን መጀመሪያ ሩኩን ወደ ኤፌት በማምጣት ከአታክ ባሸሸ ይህ አታክ አሁን አይሰራም። ቴክኒካሊ ተፎርክ ግን የማይሰራበት ዋነኛ ምክንያት ምንድን ነው? ሩኩ ኩኑ አንካውንተር አታክ ማድረግ ይችላል። በዚህ ፖዚሽን ላይ የምትወስዱ ከሆነ ኤክስቼንጅ ማድረግ ይችላል መጀመሪያ ወይም ደግሞ መጀመሪያ እናንተ ሩኩን የምትወስዱ ነው ከሆነ ጀስት ሊሉ ዘኩኝ ኢኒሻሊ ይህንን ሩክ ትሬድ ብታደረጉ ምን ሆኖ ግን ቱ ሳም ኤክስቴንት ትንሽ የተሻለ ካውንተር አታክ ነጭ ሊኖረው ይችል ነበር ማለት ነው። ይሄ ፎርክ የማይሰራው ለዛ ነው፣ የእናንተን ኢኳል የሆነ ፒስ እዚ ጋር እሱን አታክ ማድረግ ስለሚችል ማለት ነው። በዚህን ሰዓት ጉኬሽ ኦፍኮርስ ሲምፕሊ ወደ ኢፋይፍ በመምጣት ራሱን ከጥቃት አሸሸ። ግን ሲል ይሄ ኢኒሽቲቭ እንዳለ ማለት ነው። እዚህ ጋር ሩክ ትሬድ አይ ሚን ኩዊን ትሬድ ዲንግን ኦፈር አደረገ። ቼክ ሲምፕሊ ኪንጉን አሸሸ ማለት ነው። እንደምታዩት ከሆነ ብዙ ኢኒሽቲቭ የለም። ትሬድ ኢኒሽቲቭ አደረገ። ጨዋታው ኦልሞስት ዴድ ኢኳል ፖዚሽን ነው እየመጣ ያለው ማለት ነው። ሶ ኤንድ ጌሙ ብዙ ኤክሳይቲንግ አልነበረም። በጣም ቲዎሬቲካል የሆነ ነገር ነው። እዚህ ጋር ካውንተር አታኪንግ ናይት ናይት ትሬድ ለማድረግ ወይም ደግሞ ማይነር ፒሶችን ትሬድ ለማድረግ ራሱን እያዘጋጀን ያለው እዚህ ጋር ኦፍኮርስ፣ ይህንን ቼክ ሜት ብለንደር አላደረገም። ዲግሪየን ራሱን ፕሮቴክት እያደረገን ያለው እና ትንሽ ወደ ኢንድጌሙ ከዚህ በኋላ ጀስት ካፕል ኦፍ ትሬድስ አደረጉ በኋላ ኤንድጌሙ ጀስት ጀነራል የሆነ ኢንድጌ ነው። ብዙ ኮምፕሊኬትድ የሆነ ፖዚሽን የለውም። ፖን ኤክስቼንጅ ያደረጉ ስትሪት ዋን ነው። እዚህ ጋር አንድ አዲሽናል ፖን ቢኖራችሁ ይሄ ጨዋታ ቴክኒካሊ ሌዲኳል ፖዚሽን ነው። ሶ እዚህ ፖዚሽን ላይ ከደረስን በኋላ በሬፒቴሽን ጨዋታው በአቻነት ተጠናቀቀ ማለት ነው። ሁለቱም 13 ጨዋታዎች በ6.5 በ6.5 በመያዝ በአቻነት እየቀጠሉ ይገኛሉ። እዚህ ጋር ሜይቢ ትንሽ ኤንድ ጌም ኮንሴፕት ላይ ለምንድ ነው እዚህ ጋር ጎኬሽ ሪፒት ያደረገው ማለት ነው። ፎር ኤኒ ሪዝን እናንተ ይህንን ኪንግ አድቫንስ አደርጋለሁ ምትሉ ከሆነ ሌት ሁን እዚህ ጋር ይህንን ኪንግ የትሞት አድቫንስ አደርጋለሁ ካላችሁ ሞስት ላይክሊ እዚህ ይመጣለሁ ካላችሁ ዊዘ ቼክ ከስር ያለውን ፖንድ ውስጥ አደርጋላችሁ። ሁለት ፖ አይላንዶች ለየብቻ ይኖሯቸዋል። አድቫንቴጅ ኦፍ ኮርስ ኢሚዲየትሊ ወደ ጥቁር ሽፍት ያደርጋል ማለት ነው። ስለዚህ ነጭ ይህንን ኮንሲድ ማድረግ አይችልም ማለት ነው። ስለዚህ በሬፒቲሽን ጨዋታው በአቻነት ተጠናቋል ማለት ነው።